የመንጃ ፈቃድ ፈተና ላይ መኪናችንን ከመንዳታችን በፊት መፈተሽና ቼክ ማድረግ ያሉብን ነገሮች። ይህ ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። መንጃ ፈቃድ ፈተና ላለበት ጓደኛችሁም ሼር አድርጉለት። በመጀመሪያ የሞተር ዘይት መኖሩን ማየት፣ ካለም ደግሞ አለመቆሸሹን ቼክ እናደርጋለን። እሱን የምናየው በዲፕስቲክ ነው። ቀስ አድርገን ካወጣም በኋላ በሶፍት ወይም በጨርቅ ጠርገን መጠኑን እንመለከታለን፣ ወይንም አለመቆሸሹን ቼክ እናደርጋለን። እንደዚህ አይነት ከመንጃ ፈቃድ ጋር የተያያዙ መረጃዎችን እንደደርሳችሁ ፎሎ ማድረግ አትርሱ። በመቀጠል የራዲያተር ታንከሩ ውስጥ ውሃ መኖሩን ቼክ እናደርጋለን። ከሌለው በቂ ውሃ እንጨምራለን። ነገር ግን መጠንቀቅ ያለብን የራዲያተር ታንከሩን በምንከፍትበት ጊዜ መኪናው ተነድቶ ወይም ሞተሩ ግሎ ከሆነ ፊታችንን ሊረጨን ይችላል። ሌላው የፍሬን ዘይት ታንከሩ በቂ ዘይት መያዙን ማረጋገጥ ነው። ከሌለው በቀላሉ የፍሬን ዘይት አይነቱን በመለየት መጨመር ይኖርብናል። ምክንያቱም ዘይት ከሌለው ፍሬን መያዝ ስለማንችል ነው። ቀጥሎም ዋነኛው ነገር ጎማውን ቼክ እናደርጋለን። እንዲሁ በቀላሉ በአይናችን ወይም በእጃችን ነክተን አየር አለመቀነሱን ቼክ ማድረግ እንችላለን። ከዚህ በኋላ ወደ መኪናው በመግባት መብራቶቹ ረጅምና አጭር ፍሬቻን ጨምሮ እያበራን ቼክ ማድረግና ራሳችንን ከአደጋ መጠበቅ ይኖርብናል። በዚህ መልኩ እነዚህና ሌሎች አስፈላጊ ነገሮችን ከቻልን በየቀኑ ካልሆነ ደግሞ በሳምንት አንድ ጊዜ መኪናችንን መፈተሽ ይኖርብናል። በነገራችን ላይ ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን እንቅልፍ ከማጣትም ሆነ ከመኪና ስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል አስገጥሙ።